እስኪ አጂ ሶፍትዌር የሱ ዘመድ አየር ላይ ነው። በፎሎ ሄጅ እንጂ በዘር አይደለም። ልጁ ሲጀምር ዘር ሰሞን አለበት። አብሯቸው የሚሰሩ ልጆች አሁን አብዛኞቹ እና ሀዊ ብትጠቅሽ ሌሎች እንዳልሹ ገቢ የሚያስገባው በጣም ወደ የሆኑ ማሪ ዘርፌ ሁሌ ከላስ ከስተመር አስገድዶን ነው። ከስተመር ምክንያቱም በከስተመር በጥቅም ነው የመጣው ሰው ደግሞ አይደለም። አምስት ሺህ ብለሾ ዴሊቨሪ፣ እኛ ሀያ አምስት ሰር የምናስከፍለው፣ የሆነ ሰው የሆነ ካምፓኒ ተነስቶ ዴሊቨሪ በአስር በአስር ብር ካለ ሁሉም ሰው እዛ አስር ጋር ነው የሚሄደው። የዴሊቨሪ አስር ይከፍሉ አስራ አምስት ብር ለማድረግ አምስትም ዲስካውንት ሳገኙ ይሄዳሉ። ነገ ደግሞ ገንዘቡን መጣ ያጣብታ መጥቶ ሁለት መቶ ሺህ በወር አደርጋለሁ በሳምንት 10 10 ሺህ እሸልማለሁ ሚል ሲመጣ እሱ ዜሮ ነው የሚገባው። የዛን ነው ይገባዋል። ገባሽ? ለምን ማሰብ አቃተው? እኔ እኮ ይሄንን ስል ሳምባዲ እንዲህ ብሎ ቢመጣ ምን ድረም ይሰማኝ ብሎ ማሰብ አለብን። ያንን ካሰበ ደግሞ ለሁሉም ነጋዴ ተደረ ዱባይ፣ ለኛ ነጋዴ ምን ያህል ነው ሚሊየን ነው ትሪሊየን ነው ብንቆጠር ከአምሳ እናልፋለን? ኦንላይን ላይ የምንሸጥ ሰዎች ብንቆጠር ለዛ ሁሉ መጀመሪያ ከመሸለም ያ የሽልማቱ አንበር መኪና፣ ያ የሽልማቱ አንበር ሹፌሮችን ከኢትዮጵያ ማስመጣት ይቻላል። በጣም ስራ አጥ የሆኑ አበሾች አሉ አይደል? ኢትዮጵያ ላይ መንጃ ፈቃድ ይዘው አንዴ፣ ይዘዋ፣ አንዴ ምን እየሰሩ ሀገር ውስጥ የሚነዱ አሉ አይደል? ለእነሱ በተሻለ ደሞዝ ማስታወቂያ ሰርቶ ኑ እዚህ ስሩ ብሎ የራስ አኩም ስንት። ይኸውልሽ፣ ይሄ እኮ ከፈረሱ ጋሪው ቀደመ ነው ከጋሪው ፈረሱ ቀደመ ነው። ስራው ማለት የስግብግብ ስራ ጥሩ አይደለም። ይውላችሁ የብብቷን ጣለች የምን አመሳለሁ ብላ ነው። ገባሽ? የሆነ ነገር በሰፊው ከመጣ ምን ያደርጋል መሰለሽ? መጀመሪያ አኮመንዴሽን ያዘጋጃል ማረፊያ። ገባሽ? ከዛ ከኢትዮጵያ በርካሽ ያመጣል። ገባሽ? ከኢትዮጵያ ምን ያደርጋል? ማስታወቂያ የሰራ ሹፌር ፈልጋል ይላል። ከዛ ሹፌር ከኢትዮጵያ አስመጥቶ እዚህ የተወሰነ እንዲሰለጥኑ አድርጎ ከዛ ከደሞዛቸው ተቆራጭ ማድረግ ይችላል። ገባሽ? ከዛ በኋላ ካሰለጠነ በኋላ መኪናውን ካሟላ በኋላ ሹፌር ካሟላ በኋላ ሁሉ ነገር አጀስተ ካረገ በኋላ ማስታወቂያ ያሰራል። ማስታወቂያ ያሰራል። ሁሉንም የዱባይ ነጋዴዎችን ጥቅልል አርጎ ለራሱ ገንዘብ ማድረግ ይችላል፣ ለራሱ መጠቀም ይችላል። ግን የሚበልጣውን ፓርት ገፍቶ ጥቂት ሰዎችን ይዞ መውጣት ግን ጥሩ አይደለም። ይሄ መልካም ሀሳብም አይደለም። ሲቀጥል የእኛ እንባ የእኛ ድንጋጤ እኛ ኦርደር አድርገን ሎኬሽን ተቀብለን ልንልክ ስንል በሱ ካልሆነ ሲሉን የምንደነግጠው ድንጋጤ ለሱ ጥሩ አይደለም፣ ለቤተሰቡ ጥሩ አይደለም። ድንጋጤ መጥፎ፣ ቀልብ መጥፎ ነው። በጣም ልታይ ልታይ ብለዋል። ይሆኛሆኛ ላ ደብቁኝ ነው የሚለው። እግዚአብሔር ብዙ ሰዎች ልታይ ልታይ ነገርኳችሁ፣ ልታይ ልታይ፣ ከኔ በላይ ሰው የለም ሁሉ ጋኔን እያሉ እግዚአብሔር ምስክር ነው። ቀን ጥሏቸው ያሉበት አይታወቅም። ይሄን ነው ማሰብ ያለበት።

በእሱም ላክሽ ላክምታስቁኝ እንጀራ ምናምን ብሎ ነገር የለም ብዬ ላፅናናት። ታዲያ ማሰብ ያለብሽ ተባብር የሚሸጥ ቀሚስ ሀምሳ ብር ሲሸጥ ምን ማለት ነው? ያቃዋል ያቃዋል። የሚሸጥ ሽፎን መቶ ብር ሲሸጥ ምን ማለት ነው? አትርፎ ነው አይደለም። ይሄ ቀሚስ የመጣበት ገንዘብ ይዞ አይቀመጥ ተብሎ ነው እየተሸጠ ያለው። እሱስ መቼ ይሄዳል? ሲጀምር እሱ ራሱ ስታረግሱት እንኳን ያሉት ዳሽ ርካሽ ነው አሉ። እሱ ራሱ እንኩ ስትሏቸው ኮርተዋል። እኔ እግዚአብሔርን በጣም ያስደንመኛል። እኔ መሰጠ ምን እያተረፋቸው ነው? ክፉን እኮ ጋይስ ጋይስ ካርድ ያላቸው ደግሞ በጣም ክፉኑ ዋጋ እንዳለ ጨምረውብናል። ብታይ ክፉኑ መቶ ስልሳ የነበረው መቶ ሰማንያ ሁለት መቶ አደረጓችሁ። ካርድ ያላቸው ሰው ጋር ማለት ካርድ ያላቸው ሰው ጋር ከስተመር ማለት ነው ቆጥ ብለው ቆጥቆጥ ብለው እየተሰደቡ እየተባሉ ሰጥ ለጥ ብለው ነው የሚስተናገዱት። እዚህ እኛ ግን ወደ ላይ ነው የሚሸኑ። ከስተመር ይመቻችሁ። አይደለም አብሽር እህቴ አብሽር፣ ልጁ ዘረኝነት ምንም አይደለም። ያስተካክላል፣ መሆንም አለበት። እናንተ አሁን አንቺ ስሜትሽን ብታወሪኝ፣ በአንቺም አይፈረድብሽም። ምን ያክል እንደምከሱ ሁላችንም እናቃለን። ልጁ ግን እርግጠኛ ነኝ ያስተካክላል ካልሆነ በስተቀር ሁሉም ሰው ይቃወመዋል። ፌርም አይደለም። እግዚአብሔር የሚፈርዳል። እናንተ ተስተጋገሱ። ሲሆን በአንድ ወር ውስጥ ያስተካክላል። በቃ እርግጠኛ ነኝ ያስተካክላል። እሱም እኮ አሁን የመጣ ነው። አሁን የመጣ እራሱን እያስተዋወቀ ነው። ለምንድን ነው ወደ ታዋቂዎቹ ወደ ታዋቂዎቹ እየሄደ እራሱን? አሁን እኮ በመላው ሶሻል ሚዲያ ማስተዋወቅ ነው ስራው ነው። ማስተዋወቅ ስለፈለገ ምን አለ መሰለሽ፣ በፊት ራስን አጀስተማለሽ። ገባሽ? ያው ሁሉ ሰው መጣበት። ፌሩን አዘገጃጅተው መኪናውን አዘገጃጅተው ያለው ን ስራ ቸክክ አድርጎ ነው ከዛ በኋላ ዱባይእኮ ቀልድ አይደለም በህግ ያስጠይቃል ይህ ነገር እኮ በህግ ያስጠይቃል እንደዚህ አይነት ቁማር መጫወት እራሱ በህግ ያስጠይቃል ተረጋጉ በእርግጥ ስሜታዊናችሁ በጣም ስሜታዊ ያደርጋል ግን ል አሁን የመጣ ስለሆነ ነው ያስተካክላል እንጂ ከማናጀሯ ጀምሮ ልጅቷ የአማራ ልጅ አይደለችን ከማናጀሯ ጀምሮ ማለት ነው ዘረኝነት ሰው ዝም ብሎ ብሶተኛ አንቺን አናግሮ ሊያናግር ነው እንጂ ልዩ ይሰራል። ማስታወቂያ ራሱ ሲያሰራ የነበረው እኮ የአማራ ልጅ አልነበረችም። በሱ ራሱ ተቃውሞ ቀርቦበታል። ልጁ ልጁ ተመሬት የተነሳ ልጅ ነው። ስለድነት ያውቃል። አሁን ላይ ግን ልጁ ምንድን ነው ዝም ብሎ ብር ቶሎ ስለመጣለት ለሀገሩም አዲስ ስለሆነ ሰው ያለ ያለ እያለው ወደ እንትን እየገፋው ስለሆነ ራሱን ማስተዋወቅ፣ ድርጅቱን ማስተዋወቅ ምናምን በሰዎች ላይ ተወዳጅ ማትረፍ ነው የፈለገው እንጂ አያዋጣም። እንደዚህ አይነት ሙስና ያዋጣም። ተረጋጉ፣ በትግስት ጠይቁ። ቆቆ እራሱን አስተዋውቆ ከስተመር ሲመጣ ሰርቪስ መስጠት ካልቻለ ምንድን ነው ጥቁሙ? አቅም የለውም። ማውዴ ለዛ ነው አዘርፍ። ያሁን አቅም የለውም። በስራው ነው መታየት ያለበት ነው። በስራው በስራው ነው መታየት ያለበት። አሁን እኮ ልጁ እኮ ማሬ ልጁ እኮ አቅም የለውም። አሁን እኮ ማለት ነው አንድ ነጋዴ መኪና ያለው ዲሊቨሪ አለኝ ከነመኪናው ሙያ ያለው ምናምን ያሉትን ነው እንጂ ዘረኝነት አይደለም። እውነት ለመናገር ለምን ብትይ ማለት ነው አሁን እኮ በየቦታው እየሄደ የሚዘረጋው ብር ከየት የተሰበሰበው መሰለሽ? እሱ እኮ ያን ያክል የለውም እንደሚወራ አይደለም። እኛ ዲሊቨሪ ያምስ ይወደዱ ሹፌር አለ፣ መኪና አለ ወይ ሲለኝ፣ መኪና የለውም አንተ መኪና ያለው የምትፈልገው? ብዬ ጠይቄው አይ የሌለውም አይ ያለው ምንም መልስ አልሰጠኝም። አሁን አሁን ይኸውልሽ አሁን በዚህ በአንድ ወር ውስጥ ራሱ 15 ነጋዴዎች ምናምን 15 ዲሊቨሪ ሹፌሮች እናስተናግዳለን እያሉ ነው። አሁንም ቢሆን አግባብ አይደለም። አስተካክሎ ታሌዳ አግባብ አይደለም። በአንድ ወር ራሱ የሚደርስባችሁ ከሰራ ስንት እና ስንት ነው? ስለዚህ ሰውየው ደግሞ የኛ ያክል ቅስ ሰባሪ አይደለም። በድነት ያደገ መሬት ላይ እንትን ያለ ብዙ ታሪክ ያለው ነው። ተረጋጉ። በድህነት የመጣ ሰው በደሃ ላይ አይጨክንም። ሀቢብቲ የእውነት በድህነት በመገፋት የመጣ ሰው ቢሆን ቅድሚያ የሚሰጠው ለታዋቂ ሳይሆን ለእንደኛ አይነት ነው። ታዋቂ ኦልሬዲ ቢዝነስ አለ። ለማንኛውም ይሄን እድል ይዞ መምጣቱ ጥሩ ነው፣ ግን እናንተ ሰብሰብ ብላችሁ ሁላችሁም ነጋዴዎች ይሄ እድል ያልደረሳችሁ እንደዚህ እንደዚህ ነው እኛ መስራት አልቻልንም፣ ያለውን ነገር በግልጽ ነገሩ ና ከዛ ወደ መፍትሄ መሄድ ይሻላል። የኔ ውድ አንችንና አንቺን የመሳሰሉ ነጋዴዎችን ሰብስበሽ ከዛ በኋላ በግልጽ ማናገር፣ ምክንያቱም መስራት አልቻላችሁም። እድ ይዞ የመጣው ነገር ጥሩ ነው፣ የሚበረታታ ነገር ነው። አንተ ይዘህ የመጣው ነገር እንደዚህ ጥሩ ነው ግን እኛ ደግሞ መስራት አልቻልንም ብላችሁ ሰላማዊ ሰልፍ ማቅረብ ስለአንት ማለት ነው የሆነች ልጅ ናት። እግዚአብሔርን ገስት ላከችልኝ፣ ገስት ሳይሆን ጌም ላከችልኝ። ሱቋ እንዴት አባቱ ያለ ሙሉት ታድርገዋለች። መድኃኒት ቤት ሰርታ ሰርታ ያጠራቀመችው ሱቅ ከፍታበታለች። እና ማልቀስ ነው የቀረው አትሸጥም ይመጣሉ፣ ያዙኛል። ግን በኢትዮች ዴሊቨሪ ነው የሚሉኝ እነሱ ግን አያናግሩኝ ማለት የሚሰራው ግን ከእንደዚህ ጊዜ ጋር ነው። ምንም እየሰራው አይደለም ማለት ነው። ውድ እኔ ወር አለፈኝ። እግዚአብሔር እሱ ለመጠ ጀምረ አለፈኝ አለፈኝ። ስንት አሁን ከመዳን ቤት ወጥተው በሁለት እግራቸው መቆም የሚፈልጉ ልጆች ኦልሬዲ ዳሜጅ ነው የሚሆኑት። ሁለተኛ ደግሞ ገንዘብሽን አውጥተሽ ስንት ዓመት የለፋሽበትን እኔ ለምን ኢትዮጵያ ሄደሽ አልከፈትሽም ነው ያልኳት። ምንም ገበያ የለም አለች። አንቺ ሽቲው ከዚህ በኩል፣ ልብሶቹ ከዚህ በኩል፣ ዝንጥ ያለ ቤት። በዛ ላይ ቅመም የሆነች ልጅ ናት። የራሴ ነው አለች። ተቀጥራ እንኳን አይደለም

ጥያቄው ግን ኢትዮ ዴሊቨሪ ነው። ገባሽ? አትከፍትማ፣ መጀመሪያ እሱን ሳታማክር። ከዚህ በኋላ ምክንያቱም ግዴታ ነው። በቃ እኔ ሁላችንም ፈጅ አኮ ኖ፣ የእናንተማ ያለፈ ነው እኮ። ከዚህ በኋላ ግን አሁን ቀድመሽ አታናግሪ፣ ምክንያቱም በተአምር የሚገዛች ሰው አይኖርም። እኔ ቅድመሽ እሱን ማናገር መቻል አለብሽ። ተናገርኩት ምን እንደሆነ ታውቂያለሽ። አንደኛ የራሴ የራሴ ቦታ ስለሆነ እንደዚህ ያኔ ቢከፋሽም ይሄን ይሄን እንትን የሚልሽ አይደለምና፣ እኔ በጣም ሁልጊዜ ግዜ የቤት ስራ ይሆንብኝ ያለ ምን እንደዚህ የሚያደርገው ወላ ፌመስ መሆን አለብን ወላ ማለት አምሳፉ አምሳፉ ሆኖ ስለሌለ ነው። ጊዜው ያለው ሰው ነው። እኔ ወድ ጊዜው ያለው ሰው ነው። አሁን ጊዜው የኛ የምስኪኖቹ ሳይሆን ያለው ሰው ነው። ስለዚህ ቃልእዬእንደነሽውቃን ራሱ በቅርብ ነው የከፈተችው። እሷንም አውቃታለሁ። በእግዚአብሔር እንደት ናት እኮ ስለጀመረችው ነው ለአውራ ብዬ የገባሁት። እስኪ የሰሞኑን ክፉ እንዳትናገሩ፣ ስም እንዳጠሩ እዚህ ሚዲያ ላይ። እሺ እንደ እኔ ታምም ያለው ራስ ምታት ይዞኛል። በእውነት ምንድን ነው የሚሻለን ሆ ብለን እንደሱ ሷ አድርጉ። የእውነት ማለት ነው። የእውነት ሀብታም በሆን ማለት ሀብታም በሆን ዝና ካለኝ ሀብት ካለኝ ዝነኞች ጋር ሀብታሞች ጋር ራሴን አላስቀምጠኝም፣ ምስኪኖች ጋር። አይ ቆይ ግን እኔ አንድ የምናገረው ነገር አለ። በእግዚአብሔር እንዳይደብራችሁ፣ እሺ። አውሪ አይደብረሽም። ይሄ ከምንም ነገር የተነሳ ነገር ሳይሆን እኔ እንደራሴ ያሰብኩት ነገር ነው። ልክሉን አሉን፣ ግን አላውቅም ማለት ይሄ የአድማ ነገር ነው የሆነብን፣ ያለው ወይንስ ደግሞ ሪል የድራይቨሪ ላይክ ማነስ ነው እንደዚያን ነገር ሀፕን ያደረገው፣ ታስቦ ታቅዶ የተጀመረ ነገር ነው ወይስ ምንድን ነው? በጣም ታስቦ ሆን ተብሎ ነው እንጂ ንግድ እኮ ስትጀምሪ ማለት ምን ታደረገ ካፒታል ትይዣለች፣ ነጋዴ እኔ አሁን ንግድ ስጀምር ብር ይዛለሁ፣ ገንዘብ ይዛለሁ፣ ገንዘብ ይዤ ገንዘቤን አስቀምጬ በትንሽ ነገር እንቀሳቀሳለሁ። መተለን ሶስት ቀሚስ አራት ቀሚስ አራት ሻርፕ ይዤ እመጣለሁ። ከዛ ከስተመር ሲመጣ ካፒታሌን ከፍ እያደረኩ ሄዳለሁ። አየሽ ምንም ፊውቸርስ አይኖርሽ እንደዚህ አይነት ነገር ውስጥ አገቢ። ሲቀጥል ደግሞ ያውቀዋል ገንዘብ እሰጣለሁ ብሎ ሲመጣ ሁሉም ሰው ከሱ ጋር እንደሚሰራ ስለዚህ ለሁሉም ተደራሽ ሊሆን ብሎ አስቦ እኔ በህይወት የማይገባኝ ነገር ለሀብታም ጊፍት የሚሰጥሰው ምኑን እንደሚያማረቅ ላለው ሰው የሚሰጥ ሰው እኔ ምኑን እንደሚያማረቅ የሚሰጠው ለሌለው ገባችሁ። መስራት የሚፈልግ መንቀሳቀስ የሚፈልግ ግን ፋይናንሻል እጥረት ላለበት ሰው ሰጥተሽ ያ ሰው ሰርቶ ትልቅ ቦታ ሲደርስ በዛ ህሊናሽ ይረካል። ለሚሰራ ሰው ላለ ሰው እኮ መስጠት ማለት እዩኝ ካልሆነ በቀር ምንም አይነት እኮ ደግነት ይሄ ጥጋብ ነው። እግዚአብሔር ይቅርታ፣ በጣም እ ነው እና እውነት እውነት ነው ምላችሁ። እግዚአብሔርን ማለት እኔ በጣም ነው ግራ የገባኝና ለምን እንደሆነ ታቂ ያለሽ እንደዚህን ነገር ሲጀመር እኮ ይሄ ነገር እንደሚመጣ ማሰብ አለበት። ቢኮዝ ይሄ ኖርማል ነገር አይደለም፣ ትልቅ ነገር ነው። ያሰበው ከጀርባው ይሄ ነገር ቃሉ ጠይቀሻል፣ አንቺ ጠይቀሸዋል። ያ ጠይቅ ያለሁን ጠብቂ ነው የሚሉኝ ታቂያለሽ። ጠብቂ አስራ አምስት ቀን፣ አንድ ወር። አሁን ድራይቨር ማለት ስላለ ነው ኢቨን። እንኳን እኮ ሄ የሆነ መልስ እንኳን አይሰጡሽም። ጠቆች መቀሰብሰብ በሉና፣ አንቺ ዘርፌ፣ ሌሎችም ካሉ አለማናገር ሞክሩ። ምክንያቱም ፌር አይደለም፣ ውድ እኔ መሮኛል። በጣም ስለመረረኝ አላይዝሽ ዘርፌ ሙሉ እዚቤደምንት ትጂ አነበብኩኝ ነው ቲጂ ስታወራ እኔ መጀመሪያ ላይ ከአይወዝ በቃ የሆነ ነገር ነበር የመሰለኝ። ማለት በዚህ ልክ አልመሰለኝም ነበር። በዚህ ልክ ነገሮች እንደሚሰፉ አልገባኝም። ላይክ ይሄ ቶሎ የሆነ መፍትሄ ነበር ምናምን

አይደለም ውድ ዛሬ ነው አይደለም። ምን ደርሰው እዚህ ጋር እኮ ተጨቆንን ያለ ነው ስራችን እየተበደል ያለ ነው እኮ እኛ ነን። አቤቱታ ማቅረብ ካለ እንደ ሀሳብ ቃልዬ፣ ሰብሰብ ብላችሁ አውሩት፣ ወይ ደግሞ አማራጭ አቅርብ፣ የተሻለ ነገር መኪና ማቅረብ ሊሆን ይችላል። የሆነ ብቻ የምትስማሙበትን ነገር አድርጋችሁ። አንድ እውነት ልንገርሽ ውዴ፣ ይቅርታ ግን፣ አንድ እውነት ልንገራችሁ። ይሄ ነገር ማለት ነው አይ አም ሹር 100 ፐርሰንት እሱ የሚሰጠን ምክንያት ለእኔ አጥጋቢ ምክንያት ሆኖ አልታየኝም እያጣሁ ያለው ገንዘብ ነው ገባሽ ከስተመር እኮ መጥቶ እኔ አሁን አንቺ ልትገዢ መጥተሽ የለም ስልሽ ምን እያጣሁ ነው እው ከስተመር ትመጣለች ሰፍ ብሎ ዘፍዘፍ ብሎ ያለውን ነገር አስተካክሎ እኛን ገቢዎቹ ነው እንጂ ማድረግ ያለበት የተወሰነ ጥቂት ሰው ታዋቂ ሰው የሰፈሩን ሰው ይዞ አይደለም። እሱን እኮ ነው የምልሽ። እሱን ነገር ነው እኔ ላይ ከአሁን ውስጥ ሊቀበል ያልቻለው ምንም። ይሄ ነገር ልክ አይደለም። በቃ ይሄ ከጀርባው የሆነ የታሰበ ነገር አለ። እግዚአብሔር እንደሰው አይደለም። በእርግጥ እኛ ማንንም እንትናንትናም ከእግዚአብሔር ጋር ነው የተነሳ ነው። ነጋችንንም የሚያውቀው እግዚአብሔር ነው። በእርግጥ ምንም እነሱ እንትን ስላደረጉ ምንም የሚፈጠር ነገር አይኖርም። ግን አንድ ታዋቂ ነኝ የሚል ሰው አንድ ቢግ ቢዝነስን የሚያስብ ሰው እንደዚህ አይነት ነገርን ሲያስብ ሌላውንም ሰው በማይጎዳ መልኩ ማድረግ ነበረበት። ከእሱ አይጠበቅም በፍጹም ከእሱ አይጠበቅም። እንኳን እንደዚህ አይነት ደረጃ ላይ እንዳለን እንኳን እየተናገርን እያወራ ነው ነው ነበር መፍጠር የነበረበት ገባት። ልክ ለራሱ ቢዝነስ ምንም ነገር ልበት እንደማይፈልግ ሰው የእኛንም ቢዝነስ መረዳት ነበረበት። እሱ ግን ቀድሞ የቀረበው የት ነው ታዋቂዎቹ ጋር ገባች። ሱ ይሄ ልክ አይደለም። ምንም ልክ አይደለም። ያደረገው ነገር ወንጀል እኮ። የተወሰኑ ሰዎች ጋር ነው አይደለም? አሁን እኔም ማውቀው ሀዊና ስንት አስር አይሞላሉ እንዴ? ካን ሱ ጋር ነው ያደረገው። ሀብታም ከሆነ በጣም ትንሽ ነው እኮ። ሀብታም ከሆነ ኢትዮጵያ ላይ አይሰራም። እዚህ ምን አመጣው እኮ። እኔም እኮ ነው የራሴ፣ ሲሆን ብትከስሪም ራስሽ ነሽ። ግን አንቺስ ከፈሽ ሰው አንተሽ እያሰራሽ ያ ያመጣሽው ሰው ካልሸጠ ገቢ ካላመጣ ምንድን ነው ታዲያ? እዛ በጣም ከባድ ነው። በጣም ባለፈው ሀቢ ቤት ባለፈው ሀቢ ቤት እያወራሽው አይችሽ አለውና ምንም አልተስማማችሁም። ደጋግመሽ ጠይቀሻል። ደውለሽለታል። ደጋግመሻል። ስልክ አነሳ እፍልት ማለት ነው። ያ እስከምን ዳውራ ነው። ይሄን ነው መሰሪያው አለኝ። አጅማን አልኩት ምናልባት ዘርፍዬ ምናልባት ምናልባት አሁን ሁሉም ፈላጊዎቹ ሆነዋል። ገብቶሻል። በጣም ብዙ እንትን ያለው እዚህና በጣም ብዙ ስለሆነ ምናልባት ሜቢ ማለት ነው ተረጋግተሽ ብጠብቅ የኔ ውድ ስሜታዊ አትሁኝ። ምናልባት በዝቶበት ሊሆን ይችላል። ገብቶሻል። አሁን ሁሉም ግዴታ በዛ ማድረግ ስለሚፈልግ ከዛ ከዛ ነገር አንጻር እንትን ባይነው ተወሰነ ጊዜ ጠብቂ። እኔ ኮ ዛሬ አይደለም ሙካውራ ሐዊ ቤት ብቻ ያወራው መስሎሽ ነው። ያው እዛ ስታወሪ ኮይችሽ ነበረ። ከዛ በፊት ልፈቀፈው ኦርደር አርጎ በሱ ካልሆነ በሱ ካልሆነ ሲሎኝ ማለት ነው። የዛሬ ወር አካባቢ ነው ይሄን ነው። ወሩ እየመጣ ነው። ስራ ሀቅ ማለት ነው። አሁን ራውት ከዛ ቢፋናቸው አሁን ለምሳሌ የምትጠልበው ቆይ አዳምጪኝ ማሬ፣ አሁን እንትን ስላለን ከዛ በኋላ ትንሽ ጊዜ ስጭኛለኝ ማለት ነው። ሳምንት ጠብቀን አወራለሁ፣ ኮራም ተጠብቀን አወራለሁ፣ ወር ተጠብቀን አወራለሁ። መጨረሻ ላይ ላይብ ላይ አወራው። ገባሽ? ወር ሙሉ ወር ሙሉ ሁለት ወር ሙሉ አንቺ ኦርደር ካላወጣሽ ምንድን ነው? እኔ እኮ ሰዎች ምንም ብለውኛ አይደለም። እኔ ያ የደንብር ነው የሚመስለኝ። እኔ ደስ እንዴ ያስጨንቃል። ሳሰሪ የምትዩበት እንዴት ይሆናል? አይሆንም እኮ በጣም ያስጨንቃል። ከባድ ነው። ደሞዝሽም እኮ ሳሰሪ ነው አደለ እንዴ። አለቀ ገብቼ ገብቼ ኩሽና ሩቦ ምሳ ልብላ እንዴት እንደሚጨንቀኝ ቁጭ ብዬ በጣም በጣም ከባድ ነው። ስራው ራሱ ከባድ ነው። እንደዚህ አይነት ስራ አይደለም። እንደዚህ አይነት ነገር ተጨምሮ የሚገርምሽ ልንገርሽ እኔ ጠይቄው እኔ ከጠየቅኩት በኋላ ከሶስት ሰዎች ጋር መስራት ጀመር። ከሶስት ሰዎች በጣም ከባድ ነው። በስማምን ይሰማሻል። እቺ ብቻ ንገሪ በጣም ምናልባት የሚያውቃቸው ልጆች ይሆን? ምናልባት ያው ዝምድና ምናምን ይኖር ይሆን ስራ ነው እንግዲህ፣ ብናቀ በዘመድ ካልሽ ሁሉም ሁሉም ብሄር፣ ብሄረሰብ ውስጥ ባለሀብት አይጠፋም። ማለት ጊዜው መጥፎ ስለሆነ አሁን ሁሉም ወደዛ ስለሄደ አመለካከቱ ምናልባት እንግዲህ፣ እኔ አላውቅም። ብቻ እንደዚህ ነገር መሆኑ ጥሩ ነው። እንዴት አደራችሁ ውዶቼ? ለአደርሽ ወዴ፣ እኔ አሁንም ቢሆን እኮ ያናገረኝ ነገር እንደተቀየነሽ ሰው አይረዳሽም ያ እኔ ራሱ እቺ ልጅ ለምንድን ነው በሱ ማትሰራው ምናምን እያልኩኝ እንትን እያልኩሽ ነበር። ከታተንሻለሁ በጣም ነው ማለት እኔ የገጠመኝን ነገር ዘርፍዬ፣ አንድ ነገር ትናንትና ዘርፍ ምንን በእንጀራችን ላይ መልጣሽ ያለ ስትናገር ነበር። ይወላቹ አንዴ ስሙኝማ፣ ውዶች። እዚህ እኔ ያለሁበት ሰፈር ማለት ነው፣ አንድ ልጅ ሁለት በዚህ ባረንጓዴው ካርድ ሁለት ትጠልባለች። እድ ማለት ሳይቀናት ደረሳት፣ ያው እድሉ ሳይደርሳት ማለት ነው። ከዛ መልሳ ማለት ነው ሶስት ካርድ ከተለያየ ቦታ ገዛች። ልብሶች ምናምን ጠለበች። እንዴ ምን ሊያደርግልሽ ነው አልኳት? እድሌን ልሞክር ብዬ። እሺ በዚህ ወር ስንት አወጣሽ? አንድ ሺህ ብር እና ከተለያየ ቦታ ለካርዱ ብለሽ ነው የገዛችው ብዬ እንደዛ አልኳት። በጣም ዘርፍዬ፣ ነገሩ የተያያዘ ነው። የሰውን ስም አትጥሪ አንቺ በራስሽ እትንያሽ ተናገሪ እንጂ ነገሩ፣ በጣም ሰውየው የመጣበት አንጀንዳ በጣም ከባድ ነው፣ የኔ ውድ። እሺ፣ ዘርፍዬ ጌታ እኔ ልንገርሽ እኔ ልንገርሽ አንድ ነገር የፈለገውን ያድርግ። እግዚአብሔር ከኔ ጋር ነው። እኔ ይኸውልሽ ችዬን የተናገርኩት ገባሽ? ችዬን የተናገርኩት እኔ እኮ ስሙንም ባልጠራው እኮ ነው። ገባሽ? ስሙንም ባልጠራው ይታወቃል። እሱ ነው ይሄንን ብሎ የመጣው። ግን ሲሆን አልኩኩ ሲሆን ሲሆን ሲሆን መጀመሪያ ይሸልማለሁ ከማለት በፊት ገባችን? ይሄ ስሙ የሚያስፈልገው ምድረው መሰረታዊ ነገር መኪና ማሟላት ሹፌር ማሟላት ነገሮችን ሰጀስት አድርጎ ከዛ በኋላ ነጋዴዎቹን ማነጋገር። ገባሽ አነጋግሮ ከእሱ ጋር አብሮ መስራት የፈለገውን ይዞ ይሄዳል፣ ማይፈልገውን ይተዋል። ገባሽ እሱ እጣ ስጦታ እሰጣለሁ አለ። ከስተመር እንደ እንደ ጎርፍ ጎረፉለት። ከዛ በኋላ እንዳለ እንዳለ ይጠቅማለ የሶሻል ሚዲያ ከስተመር እንዳለ እሱ ጋር ነው ያለው። እሱንም አይነግድም፣ ሹፌር ነው አይደለም? ከነጋዴዎች ጋር ያለውን ነገር ጨርሶ ለሁሉም ተደራሽ መሆን እንጂ አንዱን እናት ለአንዱ አባት ለአንዱ የእንጀራ አባት መሆን የለበትም። ገብቱሻል። ሁላችንም አንድ ነን፣ ሁላችንም ስደተኞች ነን። የሚያደርገው ነገር ግን በቃ ያስብልሻል። እኔ ስንት ጊዜ ስለምነው ቆይቼ ትናንትና ከዚህ በፊት ከሱ ጋር የማይሰሩ ሰዎች በቅርቡ ሲሰሩ ስታይ ይሰማሻል። ገብቱሻል። ምናልባት ትንሽ ሱቅ ውስጥ ስላለው ንቆ ነው ወይ፣ ምናልባት እኔ አማራ ስላልሆንኩ ነው ወይ ትያለሽ። የሚሰራው ከነሱ ጋር ስለሆነ በአብዛኛው ነው የምልሽ። ምንም የሚመጣ ነገር የለም። ከዛ ደግሞ የምታየው የት ነው ታዋቂ ሰዎች ጋር ነው። እኔ ግን ምለው መሆን ካለበት ሁሉንም ተደራሽ ማድረግ አለበት። ያንን ነገርኩት እኮ ተደራሽ አደርግ ሁሉንም ነው ማድረግ ያለበት። ለማንኛውም እግዚአብሔር ወይ ድረስ እኔ በቃ፣ እኛ ሰዎች አልኩሽኛ ሀበሾች ስፔሻሊ የሆነ ነገር ሲኖረን መጥቀም ሳይሆን መጉዳት፣ አንዱን አስለቅሰን ለራሳችን መሳቅ ነው የምንፈልገው። ግን በሰውም ባለ መሳቅ አይቆይም። በቃ አስቸጋሪ ነው ግን ዘርፍዬ፣ ትንሽ ታገሽ። ምናልባት እንዳልኩች እንዳልኩሽ ከስራ መጨናነቅ ከብዛት ምናምን ሊሆን ስለሚችል ምናልባት ትንሽ ንሽ ታገሽ ነው እንዴ። ምክንያቱም አሁን እንደዚህ ስሜት ምን የሚመጣ ነገር የለም። ገብቶሻል። ሰው ከዛ ነው መግዛት መጠቀም የሚፈልጋለ። ራሱ ገባሽ፣ ራሱ መጠቀም ከዛ አንድ ነገር ግን እናንተ የምታረጉት ነገር ዛሬ ላይ ስራ ላይ ያለው ያላቸው ዛሬ እየሰሩ ራሳቸውን የቻሉ ቤተሰቦቻቸውን ያስተዳደሩ ሰዎችን እየጣላችሁ መሆኑን ወጡ። አለቅ ሺህም ሰው ጥለቢ የሚደርሰው ለአንድ ሰው ነው። በሱ ካልሆነ አንጠርብ የምትሉ ሰዎች ብዙ ሰዎችን ስራ ላይ ነበሩ፣ ሰርተው ራሳቸውን፣ ሰርተው ቤተሰባቸውን፣ ሰርተው ሀገራቸውን እየረዱ ያሉ እግዚአብሔር ነው እየረዱ ያሉ እህቶቻችሁን ገደል እየከተታችሁ መሆናችሁን ወቁ። የምትፈልጉት ልብስ ነው ልብስ የትም ቦታ ጥለቡ። ሲቀጥል ደግሞ ያልሰራሽበት ነገር ምን ለእኔ አሁን ጌታ ምስክር ያልሰራሁበት ነገር ነች። ለእኔ የሚጣፍጠኝ ላቤ ነው ይሆንልኝ አልጠላም። ግን ያ ካሉ ነብዬ እንትን አደለ ገባቸው። ያ ነው ፈጣሪ። ለሁሉም ለሁሉም ማለት ነው ለሁሉም ጊዜ አለው። እዚህ ያደረሰው ጊዜ ነው። ነገ ሜትም ቦታ የሚያደርሰው ጊዜ ነው። እኛንም እዚህ ያደረሰን ጊዜ ነው። ዛሬ እንደዚህ መሮኝ ከፍቶኛ የተናገርኩት የውስጤን መናገር በሌለብኝ ልክ የተናገርኩት ከፍቶኝ ነው አይደል? ነገ እንደዚህ አታዩኝ፣ ሁሉ ነገር ይቀየራል። ዛሬ ፈልጌ ያደረ ያጣሁት ነገ ፈልጌ ያጣሁት ሁሉ አለቀ። ግን ተው ግን ሀበሻ ሰዎች ተው፣ እንደዚህ አትሁኑ። ዙዙ ዙዙ ውዴ በነገራችን ላይ ወደ ዘር አትወሰጂው፣ በዘር አይደለም እኛም ጠይቀ ነው እምቢ ብሎናል። ይኸው አስራ አምስት ቀን ሆናል ማለት ነው። እና አንቺ ላይ ብላይ እየገቡ የሚናገሩትን የሚሳደቡት የራስሽን ቅሬታ ብቻ አቅረቢ። በሌላ በራሳቸው ላይ ብላይ ገብተው የማይናገሩትን አንቺ ላይ ብላይ ገብተው እንዲሳደቡ በንደዛ መጣ በዛ መጣ እያሉ እንዲናገሩ ልጁን ትናትበዩ ማለት የራስሽን ቅሬታ ብቻ አስተላልፊ። የማለም ቅርሻታ እንደ አንቺ ላይ ብላይ የሚሰራ ማለት ነው። የማይናገረውን እነሱ ማዳን ቤት ነው የሚሰሩት እነዚህ ገብተውን ሲሳደቡ የነበሩት እሱን አንቺ ተጠያቂ ለማድረግ ነው ማለት ነው። ቅሬታ የራስሽን ሀሳብ ብቻ አስተላልፊ። የማንንም ስድብ የማንንም እንትን ላይቫቸውን ከፍቶ ይናገሩ። ስለዚህ አንቺ የራስሽን ቅሬታ አስተላልፊ። በነገራችን ላይ በዘር አይደለም። እኔም ው ሶስት ሳምንት ሊሆን አይመልስም ጭራሽ ማለት ነው። እና አንደኛ በዘር አይደለም ታዋቂ በምትል ሊሆን ይችላል እነዚህ ታይታ ያላቸው ሰዎች ማለት ነው። እና አንቺ ማንንም ሰው አስገብተሽ የራሳቸውን ብሶታቸውን ቅሬታቸውን በላይባቸው ያስተላልፉ። አንቺ ላይ ላይ ለምንድን ነው እነሱ የማይሆን ነገር የሚናገሩት? ከየትኛው ያለውብያሰጥቻለብያሰጥቻለአንገቅሬታዋ ቅሬታዋዚ ያመጣው በምን የሚያምጣው ሆኖ መገኘት ነው ዋናው ነገር እና ሁሉም ብዙ ሰው ቅሬታ አለብን